ፋሲ ገና ናስር ተለያይተዋል። ከዚህ በኋላ ስለ እሱ እንድትጠይቁኝም አልፈልግም። ነገር ግን በሱ ዙሪያ አንድ ሀሳብ እንድትነግሩኝ እፈልጋለሁኝ። ቻናሉ እኔ ከፍቼ ደክሜበታለሁ፣ እኔ ለፍቼበታለሁኝ። ልሰጠው አልፈልግም። እሱ ሌላ ሚስት አግብተዋል። ሌላ ሚስቱም ደግሞ ዩቱብ እንዳለው ስለምታውቅ ዩቱብ አብሬው እሰራበታለሁ ብላ ነው ያገባችው የሚባል ወሬ ሰምቼ አለሁኝ። እኔ ግን ልሰጠው አልፈልግም ምን ትሉኛላችሁ? ሀሳባችሁ ነገሩኝ። ሀሳባችሁ መስማት እፈልጋለሁኝ እና በአጠቃላይ እኔናስ እኔና ናስር አንድ ላይ አይደለንም ተለያይተናል። ብዙዎቻችሁ ደግሞ አላመናችሁም። ምንም ላደርግ አልችልም። እውነታው ደግሞ ይህ ነው ብላ ፋሲካ እንግዲህ አበረታቱኝ፣ ራሴ ጠንካራ ሆኜ እንድሰራ በብዙ ነገር ደግፉኝ ወይም ደግሞ ከጎን ሆኖ እያለች ነው። እና እስቲ በዚህ አንድ ነገር እንላለን። አሰላሙ አለይኩም ወራህመቱላሂ በበረካቱ ውድ ተነፋቂ የሆናችሁ የአይሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሁላችሁንም በያላችሁበት ያለ ህዝነ ረዴታ የለያችሁ አላህ ይጠብቃችሁ። ሀገራችን ሰላም፣ ህዝባችን ሰላም አላህ ያድርግልን። ሁሌም በመልካም ነገር ሰበብ ምክንያት የምንሆነ አላህ ያድርገን በመጥፎ ነገር ሰበብ ምክንያት ከመሆን አላህ ይጠብቀን። የምላችሁን ያይሻ ነኝ። እንግዲህ እንግዲህ ዛሬ በፋሲካ አንድ ነገር የመጣሁት ማለት ነው። እንግዲህ ያው ትዳር ከአላህ ነው። እንግዲህ ያው ፋሲካ እንግዲህ ሙስሊመታችን ናት፣ ሰልምቴ ናት። በጣም ያ ያ ነገሯ እውነት ለመናገር እንድንወዳት ያደርገናል ማለት ነው። ናስርም ደግሞ ወንድማችን ነው ማለት ነው። ትዳር ደስ የሚል ነገር ነው። ደስ የሚለው ደግሞ ሁለት አባቱ ተዋዶ ተከባብሮ ሲኖር ነው። እውነቴ ነው። ትዳር እጅግ በጣም ደስ ይላል። ደስ የሚልበት ትልቁ ነገሩ ደግሞ የሆነ በቃ የኔ ነው የምትሉት ሰው ወይም ደግሞ የፈለገ ችግር ውስጥ እንግዲህ ከችግር ከመጥፎ ነገር ከጭንቅ የሚያወጣው አንድ አላህ ነው። ነገር ግን ትዳር ውስጥ ስትሆኑ የፈለገ ነገር ቢደርስባችሁ ተጠያቂ ወይም ደግሞ ሆነ ኃላፊነትና ዋስትና ይወስዳል ብላችሁ የምትሉት ይወስዳልን ብቻ ሳይሆን ግዴታው ነው ብላችሁ እራሱ የምታስቡት የትዳር አጋራችሁ የሆነ ሰው ነው ማለት ነው። እና ይሁን ለየት ያደርገዋል ትዳር እና ለዛ ትዳር ለአጡት ወይም ደግሞ ትዳር ለሌለው ጓደኞቻችን በሙሉ መልካም የሆነ ትዳር ደስተኛ የሚሆንበት ትዳር ለሁሉም አላህ ይወፍቀው፣ ላለው ደግሞ አላህ ትዳሩ ያጽናለት፣ ያልተግባባም ደግሞ እንዲግባባ ደግሞ አላህ ያርግለት እላችኋለሁኝ እንግዲህ ፋሲካ አብረው ተጋብተው ምን ብለው ያው እሚኖሩ እንግዲህ ነበሩ። ከናስር ያው የሆነ ሰዓት ላይ አብረን አይደለንም ተለያይተናል ብዙ ነገር ስትል እንደውም ብዙዎቻችን አላመናትም ነበረ። ውሸትዋ ነው ለዩቱብ ብለው ነው ፕራንክ ነው ምናምን ይሄ ወሬ ነበረ። ግን አሁን ግን ያው እሷ ፕራንክ አይደለም እውነትን ነው አብረን አይደለንም እንደውም ሌላ አግብተዋልም የሚል ወሬ ሰምቼ አለሁኝ። እና ይሄ እመኑ ተቀበሉ ብላ እንግዲህ ያው ንጥታለች እኔ በራሴ ጠንካራ ሆኝ መጥቻ ያለው ብዙዎቻችሁ ደግሞ ለልጆችሽ ብለሽ ለልጆችሽ ብለሽ ኑሪ ታገኝ ምናምን እያላችሁ ነው። ለልጆች ደግሞ እኔ አላንሳቸውም እነሱን የሚያስፈልጋቸው ነገርን በሙሉ አሟልቼ ልጆቼን አስተምራለሁ፣ ልጆቼን አሳድጋለሁኝ። ማድረግ ያለብኝ ነገር በሙሉ አባቴ ብለው የጠየቁኝ ቀን ደግሞ ስለአባታቸው ያለው ነገር እነግራቸዋለሁኝ ብላ ይህ ብላለች ማለት ነው። እንግዲህ ያው እንዳልኳችሁም የዳር ቀላል ነገር አይደለም። ቢታረቁ እውነት ለመናገር እኔ በጣም ደስ ይለኛል ማለት ነው። ብዙዎቻችሁ ኃይለኛ ናት እሷ እንዲህ ናት እንዲህ ናት ትላላችሁ እና የሚናገር ሰው ሁሌም ሰው አያውቅለትም። ሁሌም በመጥፎ ነው ሰው የሚረዳው፣ እና የማይናገር ሰው ፍሩ፣ ዝምተኛ ሰው ፍሩ። ምክንያቱም የሚናገር ሰው ተናግሮ ይወጣለታል ውስጡ ያለው ያወጣል፣ ይናገራል። በቃ አንዴ ነው። የማይናገር ሰው ደግሞ ብዙ የውስጡ ማያወራ ዝም የሚል ሰው ደግሞ አንዴ ባወራ ሰዓት ደግሞ የሚናገረውና የሚሰራው ደግሞ ከባድ ነው እና ለዛ ብዙ ጊዜ ለእኔ ላኩነስ የምትሰጡኝ አላችሁ እና እንደዛ አታድርጉም ብላ ያው ከሀሳቧንም ምዋንም ብዛውንም ደግሞ ያላት ነገርም እንትን ብላለች ማለት ነው እና በአጠቃላይ ያው እውነት የሆነ ሰዓት ላይ እንግዲህ አብረን መመለስ የምንችል ወይ ደግሞ አብረን መሆን መስሎኝ ነበረ። ነገር ግን አሁን ካገባ በኋላ ግን የሚሆን ነገር አይደለም። እኔ ከዚህ በኋላ ማግባት አልፈልግም፣ ተራጣለሁ ምናምን ሳይሆን ማግባት አልፈልግም ነው አጠቃላዩ ያለችው ማለት ነው። ልጆቼን ማሳደግ እፈልጋለሁኝ፣ ከበቂ በላይ ናቸው ልጆቼ፣ ሁለት ልጆች አለኝ ብላለች ማለት ነው። እና ትዳሯን እንግዲህ አላህ ይመልስላት፣ ያስተካክልላት። እንደነገርኳቸው ትዳር ቀላል ነገር እንደዚህ እንደ ቀላል የሚገባበት እንደ ቀላል የሚወጣበት ነገር አይደለም። አንዳንድ እህቶች እንደውም ካለማግባት እንደው አግብቶ ሁላ መፍታት ይቻላል ካልሆነ ምናምን ነገር ብለን እንላለን። ያው ይሄ ብዙ ምን ያልደገፈውም ስናገባ ብዙ ማያግባባ ነገር ብዙ ለሰማይል ነገር ሊፈጠር ይችላል። እንኳን ይሄ እኮ ግልጽ ነው እንኳን ስንት ሰው እናት አባቱ ቤት ወይንም ደግሞ ብዙዎቻችን አሁን በስደትም ከልጅነት ወጥተን ተሰደን 25 ዓመት ወይ 30 ዓመት ሞልቶን ይሆናል የምናገባው በዛ ውስጥ 25፣ 30 ዓመት አብረ ነው ያልኖርነው ሰው ነው፣ ወይም ደግሞ አብሮን ያልኖረ ሰው ከዛው ስንገባው ብዙ ነገሮች እንትን ሊያርጉ ይችላሉ ማለት። ገና ባህሪን መተዋወቅ ብዙ ነገሮች የአንድ ሰው ባህሪ ራሱ ለማወቅ የአንድ ሰው ማንነት ራሱ ለማወቅ ለመረዳት ብዙ ጊዜ ሊፈጅ ይችላል ማለት ነው። ምን ልላችሁ ፈልጌ ነው፣ ቶሎ መለያየት ወይም ደግሞ የሆነ ቶሎ ሰው ስንበሳጭ ስንናደድ፣ ቶሎ መወሰን የለብንም። የሆነ ነገር ረጋ ብለን ማሰብ አለብን እላችኋለሁ። በተለይ በአሁኑ ሰዓት የሚወለዱ ልጆች፣ በአሁኑ ሰዓት ያሉ ልጆች፣ እንደውም የድሮ የኛ ጊዜ ይሻል ይመስለኛል። ችግር የለበትም የድሮ ልጅ። የአሁን ልጅ በጣም አባቱ ይፈልጋል እናት አባቱ አንድ እንዲሆኑለት በጣም ይፈልጋል። ገና ሳይነገረው ልጁን ቀድሞ ነው እያንዳንዱ ነገር ተረድቶ አይምሮውን የሚረበሸው ማለት ነው። እና አንዳንዴ ያው ከባድ ነው ትዳር የሚለው ዓለም ስናስበው ገና ሌላ በዚህ ምድር የማያውቁ ልጆች ስናመጣ ብዙ ነገሮች ቻል ማድረግ አለብን ብያዳሉ። ትልቅ እውነት ነው። ያኔ ብዙ ፈተናችን በዛ ምናምን በስደት ተፈተንን እንላለን እና እንደውም ህይወት ነው ትልቅ ፈተና ወይም ትዳር ላይ ትልቅ ፈተና ሊኖር ይችላል ማለት ነው። እና የቶቼ ብዙ ጊዜ ላለመው የሆነ እንደዚህ አይነት በተለይ ትዳር የመበተን አይነት ውሳኔ ከመወሰን ትንሽ በጣም ለእንደዚህ አላህ እራሱ እኮ በጣም እስከ ሶስት አድርጎታል ፍቺን በእኛ በሙስሊም ሶስት ድረስ ያደረገው አንድ ሰው እንዲረጋጋ እንዲያስብበት፣ በቃ በአንድ ፈቶ ከሆነ እንኳን የነገር ልክ እንዳልሆነ አስቦ እንዲመለስ በጭራሽ ትዳር እኮ በቃ ከአቅም በላይ ለሆነ ነገር ነው እንጂ ዝም ብሎ በቃ አንድ ሰው ነፃነቱን ነፃነቱን ፈልጎ ነፃነቷን ወይ ደግሞ ነፃነቱን ፈልጎ ገብቶ የሚወጣበት ነገር አይደለም። ሌላ ሰው ፈልጋለሁና እና ፋሲካ ጋር እንግዲህ ያው ከትዳርባ አብራ እንዳልሆነች ነው የመጣችው የተናገረችው ማለት ነው እንግዲህ አላህ ያጠንክረሽ። አላህ ደግሞ የመመለስ እድሉ አንዴ መሆን እድሉ ካላችሁ ደግሞ ለልጆችሽ ብለሽ ያክሉኝ ብለሻል። ለራስሽ እኔ ለልጆችሽም ብቻ ሳይሆን ለራስሽ ብለሽ የመመለስ ዕድል ቢኖር እኔ አንድ ብትሆኑ ብዙ የሰው ይማራል። አንቺ አጥፍተሽ ሊሆን ይችላል፣ እሱ አጥፍቶ ሊሆን ይችላል። መመለሱ አሁን ስትመለሱ ብዙ ነገሮች የምታስተካክሉ ይመስለኛል። ብዙ ነገሮችን ደግሞ የሆነ እንትን የሚልላችሁ ይመስለኛል። የመመለስ ድሉ ካለሽ፣ አንድ የመሆን እድሉ ካላችሁ እዚህ ጋር ለፍቅር ለፍቅር ተፋቅራችሁ ነው የተጋባችሁት። ለልጅ ልጅ ደግሞ አላህም ደግሞ ልጅ ዘር ሰጥቷቸዋል። ስለዚህ ምንም አይነት ሌላ ትዳር ውስጥ የሚያስገባ ነገር የለምና አንድ ብትሆኑ ብትዋደዱ ብትፋቀሩና ድጋሚ ሕይወታችሁን ብታደሱት ባይነኝ ማለት ነው። ያው ሌላ ማግባቱ ለምን እንደዛ ለዚ ቻልኩኝ ሌላ አገባ እየተባለ ነው ስላልሽ ነው እርግጠኛ ስላልሆንሽ ነው ማግባቱ ይሄ ልልሽ የቻልኩት ማለት ነው። ሌላ ቻናሉ ይሄ እንግዲህ አብራችሁ እንትን የምትሉት ነገር ነው ማለት ነው። ይሄ ምንም ችግር የለውም። ይሄ ሰጠሽም ቻናሉ አልሰጠሽም፣ ይሄና ክላንቺ የሚጨመርም እኔ ቀነስብሽም ነገር የለም በቻናሉ በኩል እኔ ብትሰጩም አብራችሁም ሆናችሁ አልሆናችሁም ብትሰጩም ምንም አይደለም። መስጠትም ካልፈለግሽም ደግሞ ራስሽ ስ ራስሽ ውስጥ ሳይሸሹ ለምን እሱ ተጨምርም አልተጨምረም በራስሽ ጠንክረሽ ከሰራሽ ይሄም አንድም ቻናልሽ ከበቂ በላይ ነው ማለት ነው። ምንም አይደለም። ዩቲብ ያደክማል። ሰርተን የምናውቀው የደከምንበት ነው። ዩቲብ ደከም የምናውቀው ማለት ነው። እና ለማንኛውም እስቲ ፍቅራችሁ ሆነ አላህ ያጽናላችሁ፣ እንደዚህ ያደርስላችሁ ነው እምለው ማለት ነው። ፋሲካዬ እንግዲህ ማንኛውም ነገር ደግሞ ለውሳኔ ሴቶች መቸኮል የለብን። እውነት ነው የምላችሁ ሁሌ ማግኘት የለም። ሁሌም ደግሞ የሆነ በራስ ትልቅ አው በራስ ትልቅ መተማመን ኮንፊደንስ በራስ መኖር አለባት። አው ሴት ልጅ ጠንካራ መሆን አለባት። ግን ያው ለጠንካራም ሴት ጠንካራ ወንድ፣ ለጠንካራም ወንድ ደግሞ ጠንካራም ሴት ደግሞ ያስፈልጋል ማለት ነው። ከተጋባን በኋላ አንዴ ወስነን ከገባንበት በኋላ ደግሞ ትልቅ መተሳሰብ የሚሉት ነገር ማሰብ አለብን እላችኋለሁኝ። እና በአጠቃላይ ፋሲካ እንግዲህ ሁሉም ለመልካም ነው። አላህ መልካም ያድርግልሽ በርቺ ጠንክሪ የመመለስ እድሉ ካላችሁ ተመለሱ ነው እኔ እምለው ማለት ነው እውነቴ ነው አላህ ሰላም ያሰማን ያሰራ ደላችኋለውኝ ሰላም ሁኑልኝ ሰላም አለይኩም ወረህመቱላሂ ወበረካቱ